የስነ ልቦና ትምህርት ወይም ሳይኮሎጂ እኛ የሰው ልጆች ፍቅር ሲይዘን ለምን ደደብ እንደምንሆን አጥንቶ የደረሰበት ትልቁ ማስረጃ ፍቅር ሲይዘን ያፈቀርናቸውን ሰዎች ስናገኝ ሊሆን ይችላል፣ ስናያቸው፣ ኢቭን ስናስባቸው ሰውነታችን የሚለቃቸው ሆርሞኖች አሉ እነዛ ሪሊዝድ የሚደረጉ ሆርሞኖች ነገሮችን እንዳናስተውል ትኩረት የምናደርግበትን ነገር እንዳንመርጥ ያደርገናል። ኢቭን ያፈቀረ ሰው ስትመክሩት እራሱ ራሱ አይሰማማለች ስትነግሩት የሚያደርገው ነገር ልክ እንዳልሆነ አብሮት ያለው ሰው ወይም ኢቭን ወንዶች፣ አሁን ያፈቀርካት ሴት ልክ እንዳልሆነች፣ እሷ እንድትወድ ብለ እያደረክ ያለከው ነገር ልክ እንዳልሆነ ሰው ቢነግርህ አትሰማም። ምክንያቱም ደግሞ እንደነገርኳቸው ሪሊዝድ በሚደረገው ሆርሞን ምክንያት ነው። እውነት ለመናገር ስናፈቅር ያፈቀርናቸውን ሰዎች ይቅርና ትንሽ እንኳን የተመቸች ሴት እንድትቀርብ እንድታናግር ብለን መጥፎ ነገር ልታደርግ አትችልም። ኔጋቲቭ ነገር ልትነግራት ኔጋቲቭ ነገር ልታሳያት ወይም መጥፎ ስሜት ስለአንተ እንዲሰማት ልታደርጋት አትችልም። አንተ በመልካምነት የምታደርጋቸው ነገሮች ደግሞ በሙሉ እሷ ጋር ሄዶ እንደምትጠብቀው ወይም እንደምታስበው ጥሩ ስሜት እንዲሰማት አንተን እንድትወድ አንተን እንድትቀበል ላደርጋት ይችላል። ስለዚህ የምታሳይህ ወይም ሪያክት የምታደርግበት መንገድ ላይ ጥሚ ይችላል። ያ የሆነበት ምክንያት ግን አንተ ያደረግካቸው መልካም ነገሮች ያሳይሃት፣ የነገርካት መልካም ነገሮች መጥፎ ሆነው አይደሉም። የሰው ልጅ ተፈጥሮ ምን ይወዳል፣ ምን ይጠላል፣ ምን አክሴፕት ያደርጋል የሚለው ነገር ስለሚወሰነው ነው። በዛሬ ቪዲዮ ላይ ባታምኑም ባትቀበሉም፣ በፍጹም እውነት ባይመስላችሁ ስታደርጉት በጣም ጥሩ ሊሆን ይችላል በጣም እንድትወደዱ መልካም ልትባሉ ሊሆን ይችላል የምታደርጉት። ነገር ግን አንድን ሴት በፍጹም አንተን እንድትወደል ያሳምናት ልትቀበል አትችልም። ከቻላችሁ ማድረግ እንድታቆሙ ካልቻላችሁ ስታይላችሁን እንድትቀይሩ የሚረዳችሁን ሀሳብ ይዤ ነው የመጣሁት። ስለዚህ ከኔ ገታችሁ ጋር እስከ መጨረሻው ድረስ መቆየት ግድ ይላችኋል። ሀይ እንዴት ናችሁ? ዮዲት ነኝ። ደህና መጣችሁ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የምትሏበትን ተጫኗት፣ አብራችሁ የደውል ምልክቷ መጫን ታዲያ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ብዙዎች ጋር እንዲደርስ ግን የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁ እንቆዩ። አንደኛ ሴት ልጅም በፍቅር ለማሳያዝ በጣም የሚቸገረው ጥሩ ወንድ ነው። ጥሩ ወንድ ሴት ልጅ አትወድም እያልኳቸው አይደለም። በጣም ነው ምንደወደው። ጥሩ ወንድ፣ መልካም ወንድ ጥሩነቱን መልካምነቱን፣ አጠቃቀሙን ቦታውንና ጊዜውን ካወቀ ጥሩነቱን፣ መልካምነቱን ለአንድ ሴት ብቻ ወይም ፍቅር ሲይዘው ብቻ በነዛ በሚለቀቁ ሆርሞኖቹ ምክንያት የሚያሳይ ኦር የሚተገብረው ሳይሆን ለሌሎቹ፣ በዙሪያው ላሉት ልክ ለእሷ እንደሰጠው ቦታ ፍቅሩላ ለሌላ ለሚሰጣቸውም ሰዎች ተመሳሳይ አይነት ነገር ለሚያሳይ ነው። ስፔሲፊካሊ ለእሷ ጥሩ መሆንክ አንተን አትወድህም ወይም ለፍቅር እንድታስብ አድርጋትም እያልኳቸው አይደለም። ነገር ግን ጥሩነት ልክ አለው፣ ቦታ አለው፣ አይነት አለው ብያለሁ። አሁን ለምሳሌ ጥሩ ነኝ ብለህ ስትቀል ሁሉንም ነገር እሺ ማለት ጥሩ አያስብልም። ሁሉንም ነገር ማትፈልገውንም፣ የምትፈልገውንም፣ የምትችለውንም፣ ማትችለውንም ከዚህ በፊት ብዙ ቪዲዮዎች ላይ አንስተናል። ኖ ማለት ካልቻል ጥሩ ነህ ማለት አይደለም። አንተ ድንበርህን ማስመጥ ካልቻልክ፣ ማትፈልጋቸው ነገሮች አሁን ኖ ማለትም ድንበር ነው አንዱ አይደለ፣ ብዙ ነገሮች አሉ። ማየት ማትፈልጋቸው ፊልም፣ ማድረግ ማትፈልጋቸው ስሜቶች፣ የሚጎዱ ልቸ ስነ ልቦና፣ ፊዚካልን ኢቭን የሚጎዱ ድርጊቶቿን ማስቆም ካልቻልክ፣ አንድ ሴትን ጥንካሬህን ልታሳያት ካልቻልክ፣ ኩሩ መሆንህን ካላሳየሃት፣ ወንድ መሆንህን፣ ጀነራሊ መሪ መሆንህን ማሳየት ካልቻልክ ከባድ ይሆንብሃል። እነዚህን ስታሳይ ደግሞ ጥሩ ነው የሚለውን ቃል አያፋርስብህም። እሷ አንድ ሴት በምትረዳበት በምታቅበትና ፊል በምጠር እነዚህን ስታደርግ እራሷ አሁን ለምሳሌ ድንበር ያለው ወንድ በጣም ነው የምንወደው። ቢዚ የሆነ ወንድ በጣም ነው የምንወደው። አይ የሚለን ወንድ ነው ይገዛል፣ ልባችንም የሚያሸድፈው ቅልጥ የሚያደርገው እሺ የሚለን እኮ አብረን ለምን እንደምንወል እንገራችሁ። ምንጣበቀው ለሁሉ ነገር ምቾት አለው። በቃ መሄድ የምንፈልግበትም ማድረግ የምንፈልግ ለመጠቀም ኢዚ ነው ማኒፕሌት ለማድረግ ማኒፕሌት አደረገች የሆነ ሴት ልጅ እድሜ ልኳን ላትሄድ ትችላለች ከአንተ ጋር የፈለገችውን እንደፈለገች እና በፈለገች ጊዜ እያደረገች እንደምትኖር ስለምታሳምነ፣ ስለዚህ አንተ መልካምነትህን ጥሩነትህን ለእሷ ብቻ ሳይሆን ለሌሎችም ማድረግ በጣም ተወዳጅ ያደርግሃል። ነገር ግን አብሮ ከውስጡ አሁን የነሷቸውን ነገሮች እንዳታጣ መጠንቀቅ መቻል አለብህ። እነዚህን ስታፋልስ ነው በጣም ጥሩ ወንድን እንደ ጅል እንደ ሞኝ እንድታይ የምታደርጋት። ነገር ግን እነዚህ ላይ ወጥ አቋም ኖሮ ግን መልካምነት ጥሩነት የሚገርም ስሜት ሴት ልጅ ባይ መፍጠር ይችላል። በዛ መንገድ እንድትወደድ ሊያደርጋት ይችላል። ግን ድፍን ያለ መልካምነት ሞኝ የሚያስመስልህ፣ ምንም የማታውቅ የሚያስመስልህ፣ ምንም ድንበር፣ ምንም ማንነት፣ ምንም ፍላጎት የሌለህ ስሜት የሌለህ የሚያስመስልህን መልካምነት ወይም ጥሩነት በፍጹም በሴት ልጅ እንድትወደድ፣ እንድትፈቀር፣ እንድትከበር አያደርግህም። ሁለተኛው እኛ ሴቶችን ፍቅር የማያስዘን ወይም ፍቅሩን ለመቀበል በጣም የሚከብደን ወንድ የሚለማመጥና የሚለምነን ወንድ ነው። ስትቆራብህ፣ ችላ ስትል፣ የባህሪ ለውጦች ስታመጣ፣ ስትለጠጥብህ፣ አንድ ሴት ልጅን ፊትህን አዙረ መሄድ፣ ርቀት መጠበቅ፣ ራስህን ማክበር የሚባሉ የተሻሉ ኦፕሽኖች፣ የተሻሉ ምርጫዎች እያሉ ከእሷ ጋር ትግል ከገጠምክ፣ ከእሷ ጋር ልምምጥ ውስጥ እሷን ልመና ውስጥ ከገባህ እሷም ብቻ አይደለም ራስህንም ታጣለህ። ለራስ የሚሰማ ኮይም የነበረው በራስ መተማመንን ልታጣው ትችላለህ። እልህ ውስጥ ልትገባ ትችላለህ። እልህ ውስጥ የገባ ሰው ምን አይነት መጨረሻ እንደሚኖረው በእርግጠኝነት የምታውቁት ነው የሚሆነው። ስለዚህ አንድ ሴት ጋር ስትሄድ ፍቅርህን እንድትቀበል ፍቅርህን በቀላሉ ፊል እንድታደርገው እጅግ በጣም ብዙ መንገዶች አሉ፣ ብዙ ቪዲዮዎቻችን ላይ አውርተናል። ነገር ግን በፍጹም ነው። በምንም አይነት መንገድ ልመናን ወይ ልምምጥ፣ ራስን ለማስረዳት የምትከተለው መንገድ እንደዚህ እንዳ እነዚህ ይሄ ልምምጥ ልመና፣ ቁራው ቅድም የነሳሁት አይነት በጣም መልካም ሰው እኔ ጥሩ ሆኜልሽ ነው አይነት መንገድ አይሰራም፣ ይገፋታል። ብትመጣም ይሄ በቃ አይደል መፈለጓን ነግሬያቸዋለሁ። ባትወድብ አታፈቅር እኮ ከሌላ ሴት ጋር ስታያት እርቀትን ስጠበቅ፣ ራስን ስትመርጥ እኮ ትቀናለች ምንድን ነው ያጣሁት? ምንድን ነው በረ እዚህ ጋር ያጎደልኩት ጦር ምን ነበር ኖቲስ ማድረግ የነበረብኝ ብላ እንድታስብ ታደርጋታለህ። በእርግጥ ልክ ነው። አሁንም ያ የሚለቀቀው ሆርሞን እስር ቤት ውስጥ ሊቀጠን ይችላል። ነገር ግን የራሳችንን የማሸነፍ ስሜታችንን የመቆጣጠር ልምዶች፣ ያ አቅም ግድ ነው። ደግሞ ወንድ ልጅ ጋር አደለም። ስለዚህ በዛ መንገድ ርቀትህን ጠብቅ፣ ሰብሰብ ባርክ፣ ራስህን ምረጥ፣ ክብርህን ምረጥ። ደን ምን ይሆናል እሷ ጠብታ ስሜት ካላት ቆር ይሄማ ሊያመልጠኝ አይገባም፣ እንደዚያ ኩሩ ራሱን የሚያከበር የሚወድ ወንድ ብላ ትመጣለች። ቃል እገባልሃለሁ። ሀሳቧን የማስቀየር ስሜት አልባ ከሆነች ስሜቷን ክሬት የሚያደርግላት ርቀትን መጠበቅ ነው። ራስን መምረጥ ነው። ራስን መውደድ፣ ራስን ማክበር ነው። ሴት ልጅ ላይ የሚሰራው። ስንት ልንጋራችሁ ግን ስሜቱ ለእሷ ያለ ስሜት፣ አንዴ ሞክር፣ ደውልላት፣ እዚህ ቦታ ትገኛለች፣ ሂድ፣ እንደዚህ በላት፣ ስታይልህን ቀየር፣ አይነቱን ቀየር የሚል ከሆነ አልሰማህም በለው ራሴ ነው የምሰማው። አንተን አልሰማም። አንተን ስለ ለእሷ ያለህን ስሜት አንተ ጋ ያለው እንዳሰማው ትንሽ እኮ ዝም ብለህም ሊሆን እኮ ይችላል። ተመችተ ቆይ ብለህ ስትሄድ ስትገፋ ስኮራችላ ስትል ጠንከር ማለት ይጀምራል። አደለ ይህን ድጋሚ ይጨምርብሃል። ኢነርጂ እሷ ሀይል እያገኘች ትሄዳለች ከአንተ ላይ። ነገር ግን አ ብለህ ፒክ አድርገህ ዞር ስትል ራሷ ትመጣለች። ቃል ገባላቸው። እንድታይክ ታደርጋታለህ። ፊል እንድታደርግ ታደርጋለች። ስለዚህ በፍጹም አይሰራም። ልመና፣ ልምምጥ ጥሩ መሆን ምናምን ፍቅርን ተቀባይነት ለማገኝ፣ የፍቅር ግንኙነትን ለማቆየት፣ ለመከበርም ለመወደድም አይሰራም። ሚሰራው ርቀትን መጠበቅ፣ ራስን መወደድ፣ ራስን ማክበር፣ ራስን መለወጥ ነው እኮ እንዲሰራ አንድ ሰው ላይ ከአንድ ሰው ላይ ያለንን ኢነርጂ አንድ ሰው ላይ ያለንን እይታ መቀየር፣ ስሜት መቀየር የምንችለው ስለዚህ እንዳት ለምናት እንዳትን ለማመጣት አይሰራም። ሶስተኛው በፍጹም ፍቅርን ማያስይዘን አሊያም ደግሞ ለፍቅር ህይወታችን የማይመርጠው ወንድ ምን ሲያደርግ ነው? ስለራሱ ኔጋቲቭ ነገር ሲያወራን ሲነግረን እንድናዝንለት እንድንቀበለው እንድንል ዋቴቨር በማዘን ሙድ ህይወት ውስጥ እንድትገባ ህይወት ውስጥ ራሱ ያለች ሴት ስለ ራስ ኔጋቲቭ ነገር የምታወራባት ከሆነ ትሄዳለች። ለጊዜው ዝም ልትል ትችላለች፣ ግን በነገር ላይ ደግሞ ስታውሩ የኔጋቲቭ ነገር ራስን ዝቄ ማድረግ እኔ እንዲነኝ እኔ ስራ ልወድም እኔ የሚያስደስተኝ በጣም የወረዱ ነገሮች ከሆኑ ለራስክ የሰጠኸው ቦታ ዋጋህን እንደማታውቅ የምታስረዳት ከሆነ እሷ ጋር ሴብ ይደረጋል። እሱ ነው ማወቅ ያለብ እና የሆነ ቀን መፈንዳቱ አይቀርም። ካንተ መራቅ የፈለገች ቀን በደንብ አፈንድታው ነግራክ ትሄዳለች። እያንዳንዱ ካንደበታቹ የሚወጣ ነገር ውሸት ሲሆን የማስመሰል ሲሆንና በተለይ ደግሞ የወረደ ሲሆን በዛው ልክ ጆሮስ ገብቶ የሚዘራው ነገር ተመሳሳይ ነው። የፍቅር ቃል ስትነግራት ፊቸር ያለው ነገር ጠንካራ እንደሆንክ ራስን እንደምትወድ ራስን እንደተቀበልክ በዚህ ማንነት እንደማትደራደር ዋጋህን እንደምታውቅ ስትነግራት በጆሮዋ ገብቶ ደግሞ ያንኑ ተመሳሳይ ነገር የነገርካትን አይ ነገር ያበቅላል ማለት ነው። እንደዚህ ነው እንጂ የሚሰራው። ሴት ልጅ ጋር ኔጋቲቭ ነገር ከነገርካት እን ራስን ዝቅ ካደረግ፣ ይሄ ዝቅ ያለ ነው፣ ዋጋህን ማታቀን፣ ይሄ ዋጋ ቢስ ነው፣ እኔ በዚህ መንገድ ሊየው ትላለች ዋጋውን የሚያቅሰው እኮ ስታንዳርድና ኳሊቲ አለው፣ አደለ? ከማይፈለግበት ቦታ አይገኝም። ተቀባይነት አላገኝም ብሎ ወይም ሰዎች የማንነቴን አይወዱምን የወደድኩትን ያከበርኩትን የተቀበልኩትን ብሎ ካመነ እኮ የሚሄድ ነው። አደለ? ትግል የማይገጥም ዋጋውን ያወቀ ነው። አንተ መሄድ ስትችል እንዳልተቀበለች ወይም ልትወደን እንደማትችል እሷ በጣም ቆንጆ ከሆነች ሀብታም ከሆነች ቆር የሆነ ነገር ካላት ነው። አትቀበለኝም ብለህ ካሰብክ አዝናልክ፣ ከዛ ልትቀጠል ከምትለው መተለው ቃል ውጪ አልፍም፣ ወደ ፍቅር አልፍም ግን ምታሸንፍ እሷ ያለችበት መድረሰች ያለችበት ቦታ ምንም ማለት እንዳለው ነገር ስታስረዳት ስታሳዩት፣ ሃሳባን ትቀይራለች፣ ትወድሃለች። በራሱ የተማረከ ራሱን የሚወድ ራሱን የሚያከብር ዋጋውን የሚያቅሰው ማንም ሰው ይወዳል። ስለዚህ ራስን በፍጹም ዝቅ የሚያደርግ ታዝንልኛለች ብለህ ሊሆን ይችላል ትረዳኛለች፣ ኦርን የሆነ ነገር ብላ ብላ ብቻ ዝቅ የሚያደርግ ስለራስን ኔጋቲቭ ቶክ አይሰራም ሴት ልጅ ጋር አራተኛው ሴት ልጅም ፍቅር የማያስይዛት ይዛት ወንድ በፍጹም ምን ሲያደርግ ይመስላችኋል? ሲያስጨንቃት ነው። ትንፋሽ ያሰጣት ነው። ስላጨናነቅካት፣ በፍቅር በጣም ስለፈለካት፣ በየደቂቃው ስለደወልክ፣ ቴክስት ስለላክ ነብሷን ስላስጨነቅካት ካንተ ፍቅር አይዛትም። መንገድ ላይ ሌ ጆን ይዘ ሰባት ደቂቃ ስምንት ደቂቃ ስለአቆምካት ካንተ ፍቅር አይዛትም። ሴት ልጅ እንድትለምድ ከፈለክ፣ ሌላ መንገድ መከተል ነው እንድትለምድ ወይም እንድትቀርብ ከፈለግከ አንድ ሚሊዮን መንገድ አለ። በፍጹም የማይሰራው ግን ይሄ የሚያስጨንቀው መንገድ ነው። ላይፍ የለህም። ትኩረት የምታደርግበት ሌላ፣ የምትሮጥላት የምትለፋለት፣ ሌላ ሶሻል ሰርክል ሊኖር ይገባል። አሁንም በድጋሚ ደደብ ሊያደርገኝ ይችላል ያ የሚለቀቀው ሆርሞን፣ አምጣት፣ እያት፣ ደውልላት፣ ቴክስት አድርግላት፣ እዚህ ቦታ ነው የምትገኘው። አረችን ሳትቀበልህ እንደምትወድሳት ነገር እንድትወድ ሳታደርጋት ሳታሳምናት፣ እንዴት አርፈህ ትቀመጥ? እንዴት ስራህን ትሰራለህ? እንዴት ትማራለህ ይላል፣ እየመጣህ አስሬ ነገር ግን አርፈህ ተቀመጥ በለው። ለእሷ የምሰጠው ጊዜ ያለኝ፣ የሆነ ሰዓት ላይ እጄ እነግራታለሁ። በቃ እንደዚህ አይሰራም፣ ለራስህ ስትነግረው በዚህ መንገድ አይሰራም። ካስጨንቋት ትደብራ፣ እደብራታለሁ፣ ትሸሸኛለች፣ የባሰ ትርቀኛለች፣ አታምነኝ፣ የምሸት ነው የሚመስላት፣ ሳጣድፋት የሚለው ነገር ስትነግረው፣ ደግሞ ይሄ ኮንሽንስና አንኮንሽንስ የሆነ ማይንዳችንን ታግባባቸዋለህ አክሴፕት እንዲያደርገው ታደርጋለህ ማለት ነው። ስለዚህ ፎከስን እሷ ላይ ሳይሆን እንደውም ይበልጥ ያሉ ነገሮች ላይ ሊኖሩህ የሚገቡ ነገሮች ላይ እራስህ ላይ ሊሆን ይችላል፣ የምትወደው ነገር ሊሆን ይችላል። ሞር እነሱ ላይ እነሱን ማስጨነቅ ያዝ። ያኔ ለአንተ የሚገርም አትራክሽን ይሰጡሃል። ዛሬ ወደድኩሽ ብለህ ባት ነግራት ለመቅረብ ስት ምኩር ስትቀርባት ጥሩ ዴት ናይት ካሳለፋችሁ በኋላ ጉጉትህን በነገራችሁ ላይ ቀድመን ካወቅን በተለይ ደግሞ ከነገራችሁን እንደ ደረጃ አለቀላችሁ በቃ የመስራት እድሉ ዘጠና ፐርሰንቱ ውሃ ነው የሚበላው። ስለዚህ በታሸት አለብን ትንሽ ልታሸት ይገባል። በምትሰጣት እንዲሰማት በሚያደርጋት በምትነግራት ነገር ጥሩ ቦታ ልቦ ውስጥ መደላደል፣ መተኛት፣ መቀመጥ፣ መነሳት አለብህ። ሴት ልጅ ላይ ቀድመ እንደወደድካት የሚያሳምናት የሚሰጣትን ነገር በማስጨነቅ ከነገርካት ወይኔ የሚፈታኝ አይመቼ ነው ልጅ አራይተውኝም እንደ ያለች ጭራሽ አንተ ማትደርስበት ቦታ እንደዚህ የሆነ ግጭት ሲፈጠርም በተመሳሳይ ስፔስ ራቅ ብለህ ነገሮችን እንድታይ ምን እንዳጣች ምን እንዳጠፋች ይሁን ምን እንዳጠፋ ጊዜ መስጠት ክፍተት መፍጠር ሳይሆን ስፔስ ትንሽ ጊዜ ነገሮችን የምናይበት ምን ያን ያህል የወራት ወር ያመታት አላልኩም። ጋር በመስጠት ፍቅረኛ ማቾች ስትሆን ነው እንጂ ሰላስ ጨነካ ሴት ልጅ በተለይ በጣም ክራውደድ በጣም ፈልጊ ልጣበቅ በጣም መፈለግ በጣም ማሳደድ ይበልጥ ምን ጠላው ጭራሽ ማንጠጋው አይነት ማንነት እንዳለ ባህሪ እንዳለ ታስረዳታለህ። ስለዚህ አታስጨንቃት። ማስጨነቅ ያለብህ የሚያሻሽሉህን፣ የሚለውጡህን ወይ የሚያደርጉን በራስ መተማመንን የሚጨምሩልን እሷ አይ በቃ ብት ላሽ ብለ ደግሞ ወደ ሌላ ቦታ ምርጫ እንዳለክ እንዲሰማክ የሚያደርጉ ነገሮች ላይ ትኩረት አድርግ። አይሰራም ማስጨነቅ፣ በጣም መፈለግ፣ በጣም ማድረግ፣ መስጠት፣ ማሳየት አይሰሩም። አምስተኛው ሴት ልጅ ለፍቅር ህይወት መቀበል ይከብዳል። አሊያም ደግሞ በጣም በምታደርጋቸው ነገሮች፣ በምታሳያት፣ በምትሰጣት ነገር የተለየ እይታ ላንተ እንዲኖራት ከሚያደርጋት ወንዶች ውስጥ በትልቁ ወይም እንዴት ልበላችሁ በቃ መንገዱን የሚስታው እንደ ወንድሟ እንደ ጓደኛ እንድታያ ያደረጋትን ወንድ ነው። በጣም ብዙ ትሰጣላችሁ፣ በጣም ብዙ ኬር ታደርጋለህ ሳታቆ ማለት ነው። በጣም ትፈጥናለህ። በጣም ፊል እንድታደርግ በጣም ምቾት እንዲሰማ ታደርጋለህ። እስካሁን ባነሳውት በአራቱ መንገዶችም ሊሆን ይችላል። በጣም ለፊ ጥሩ በመሆን ሊሆን ይችላል። ሁሉ ነገር እሺ በማለት ሊሆን ይችላል። ስለራስ ግልጽ፣ በጣም ብዙ ደካማ ጎኖች ሊሆን ይችላል። ማድረግ ያልቻልከውንም ሊሆን ይችላል። እንዴት ደካማ እንደሆንክም በማሳየትም በመንገድ ሊሆን ይችላል። ብቻ እስካሁን በዘረዘርኳቸው ጭምር ሊሆን ይችላል። ፍሬንድ ዞን ውስጥ እና ይሄ የታላቅ ወንድም ዞን ውስጥ ተጋጥታችኋል። ከዛ ውስጥ ልትወጣ አትችልም። እዛ ውስጥ እዛ ኮምፈርት ላይ ካስቀመጥካት አንተን ማጣት ስለማትፈራ ስለምትፈራ በጣም ትጠነቀቅልሃለች፣ በጣም በስስት ታይሃለች። ስትፈልጋት ከች ነው ስ ስደውልላትም እንደዛ በብዙ መንገድ። ነገር ግን ምንድን ነው የሚፈጥረው መጨረሻ ላይ ማለት ነው ትዕግስትህን ታጣለህ ወይም ዝም እንዳልክ ልሁኑ አሳልፈ ትሰጣታለህ። አሊያም ደግሞ የነገርካት ቀን እኔ እኳ አንተን ማይክ እንደዚህ ነው የሚለውን ትሰማለ ማለት ነው። ስትሄዱ ስትሄዱ እንዳልኳችሁ ኦቨር የምታደርጉት ነገር ጅልም እንዳያስብላችሁ ሊሆን ይችላል። አሁን የነገርኳችሁ ወንድምና ጓደኝነት ዞን ላይ እንዳይጥልቅ የግዴታ ትኩረት ስሜት ላይ ሳይሆን ትክክለኛው ነገር ላይ ና ትክክለኛ ሀሳብና ትክክለኛ ድርጊቶች ላይ ትኩረት አደርጉ። ጓደኞችን አማክር። የሚነግሩን ነገሮች ለማዳመጥ እንደዚህ አይነት ቪዲዮዎችን ማየት መልመድ መቻል አለብን። አብዛኛዎቻችሁ እንደነገርኳችሁ የምታደርገው ነገር ኔጋቲቭ ሊሆን አይችልም። የምትሰጣት የምታሳያት ነገር መጥፎ ስሜት እንዲሰማል። ግን እኛ የበዛ ምቾት፣ ቻሌንጅ የማያደርገን የእሱን አለመኖር የእሱ ለእኛ አለማድረግ ክፍተት ሲፈጠር የምንፈልጋት የምናሳድዳት በቀላሉ የማናገኘው ነገር ነው ፍቅርን ክሬት የሚያደርገው ነገር ግን ደወለችልከች ስራ እንደሌለው ፈለገች መጣ እንደዚህ ኦቨሪ የሆነ ነገር ስትሰጣት በቃ አለማ ነክ መሸሸጊያዋ መጠለያዋ ታላቅ ወንድ መሆን እንጂ ፍቅረኛዋ ለማድረግ አንተን አታስብም በጣም የምትሳሳለት ማጣት አትፈርም የምትፈራው ሰው ነው የምትሆነው ስለዚህ ጥንቃቄ እንውሰድ ስናፈቅር አንድ ነገር ነው ስንወድ ሌላ ነገር ነው ለሰዎች የምንሰጠውን የምናሳየውን ነገርም በተመሳሳይ እኛን የሚያዩበትን የእኛን ሰለኛ ያላችሁንም ስሜት ሊያስጥ ስለሚችል የፍቅር አድርገው ያፈቀረው ወንድም ስል ልክ ይኑረው አይነት ይኑረው። ለናሽና አሸናፊ ትሆናለህ። ሀሳቤን ካመናችሁት ከተቀበላችሁት ለኔ በላይ ካሳውቁኝ እና ሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስከመጣቸው ሰላም ነው።